የመለስ ዜናዊ የበኩር ልጅ ሰማሃል በአነጋጋሪ ቃለ መጠይቅ ተከስታለች። ሰማሃል ጀኔራል ጻድቃን ላይ የትችትና ዳዝንባለች የበግ ለምድ የለበሰ ተኩላ የሚል ዘለፋም አስከትላለች። ከዚህ በተጨማሪም ስለ ትግራይ በቀጣይ ሊከሰቱ ይችላሉ ስለተባሉ ጦርነቶችና ስለ ብልጽግና ሀሳቧን ሰንዝራለች። በዝርዝርና እናስደምጣችኋለን። ከ13 የመከላከያ እዞች ጋር እየተፋለምን ነው የሚለው የጀኔራል ተፈራ ማሞ ንግግር ትኩረት ስቧል። ጄኔራሉ ከ12 የመከላከያ እዞችና ከሌላኛው ተጨማሪ የስምረት ፓርቲ ጦር ጋር እየተፋለምን ነው ሲሉ ነው የተደመጡት። ጄኔራሉ ያራ ምሬት ታጣቂዎች ከመከላከያ ጋር አብረው ወክተውናል የሚል ክስ ማቅረባቸውን ተከትሎ እነጌታቸው ረዳ መልስ ሰጠዋል። በምላሻቸውም የህዋት አርሚ 24 ወታደሮች ከፋኖ ጎን ተሰልፈው ሲዋጉ ተማርከዋል የሚል ጉዳይ አንስተዋል። ታደምጡታላችሁ። ህዋት አዳዲስ ሚሳኤልና ሮኬቶችን አወጣ። ቡድኑ ባለፉት ሳምንት መጨረሻ የተቀበሩ መሳሪያዎችን ሲያወጣ እንደነበር ይታወሳል። ዛሬ ደግሞ በፕሮፓጋንዳ ልሳኖቹ በኩል ሮኬቶችንና ሚሳይሎችን ታጠቂያለሁ ብሏል። ትሰሙታላችሁ። ኢህአፓን ጨምሮ አስር ተቃዋሚ ፓርቲዎች ለመጪው ምርጫ ቅድመ ሁኔታ አስቀመጡ። ፓርቲዎቹ ያስቀምጧቸው ቅድመ ሁኔታዎች የማይሟሉ ከሆነ በቀጣይ ምርጫ እንደማይሳተፉ ገልጸዋል። በዝርዝር ይዘነዋል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ላሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁ ትቆዩ ዘንድ ግብዣችን ነው። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ ሜሪት ፕሮፐርቲ እስከ 30 ፐርሰንት ቅናሽ የተደረገባቸውን እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ በ10 ፐርሰንት ቅድመ ክፍያ የዞሎት ቀርበዋል። ባለሁለት መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል የፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904928828 ላይ ፈጥነው ይደውሉ። የመለስ ዜናዊ የበኩር ልጅ ስምሃል በአነጋጋሪ ቃለ መጠይቅ ተከስታለች። ስምሃል ጀነራል ጻድቃን ላይ የትችትና አዳዝንባለች ባለች የበግ ለምድ የለበሰ ተኩላ የሚል ዘለፋ አስከትላለች። ከዚህ በተጨማሪም ስለ ትግራይ በቀጣይ ሊከሰቱ ይችላሉ ስለተባሉ ጦርነቶችና ስለ ብልጽግና ሀሳቧን ሰንዝራለች። በወቅታዊ ጉዳዮች ላይ አነጋጋሪ ሀሳቦችን የምትሰነዝረው የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ስምሃል መለስ ሰሞነኛ ጉዳዮች የተነተነችበት አዲስ ቃለ መጠይቅ ተሰራጭቷል። ቃለ መጠይቋ ታዲያ ፌዴራል መንግስቱንና ጀኔራል ጻድቃንን በተመለከተ የሰነዘረቻቸው ትችቶች የሚጠቀሱ ናቸው። በቃለ መጠይቁ ወቅት የፖድካስቱ አዘጋጅ ጸዳለ ግርማ በአዲስ አበባ ያለው መንግስት በፓርቲ በመንግስትና በወታደራዊ መዋቅር መካከል የነበረውን ልዩነት ከድሮ በባሰ ሁኔታ አደብዝዞታል የሚለውን ምልከታ በማንሳት የሰማሃልን አስተያየት ጠይቃለች። ሰምሃል በምላሽዋም ይህንን ክስተት መደመር ከተሰኘው የአብይ አህመድ መጽሐፍ ጋር አያይዘዋለች። ዘመናዊነትን እርሱ መደብን ከዘር ጋር አደባልቋል በማለት የገለጸችው ሰምሃል የብልጽግና ፓርቲ ዋነኛ እንቀሳቃሽ ኃይል የምጽዓት ቀን ርዕዮተ ዓለም ነው ስትል በድፍረት ተናግራለች። የገዢው ፓርቲ ባለስልጣናት ጌዲዮን ጢሞቴዎስን በመጥቀስ ለፈጸሙት ወንጀል ማመካኛቸው እግዚአብሔር ነው፣ እግዚአብሔር ነገረው አብይ በስልጣን እንዲቀመ መጥ የእግዚአብሔር ፍቃድ ነው። አንድ ሚሊዮን ሰው ቢሞት ምንም አይደለም፣ ምክንያቱም እግዚአብሔር ፈቅዷል የሚል ነው። ይህ ደግሞ በጣም አደገኛና ለመከራከርም አስቸጋሪ ነው ብላለች። ይህንን አስተሳሰብ በዓለም አቀፍ ደረጃ እየተስፋፋ ካለው የቅኝ ዘመን ኒዮፋሽስት እንቅስቃሴ ጋር አገናኝተዋለች። ሰምሃል መለስ ትችቷን በፌዴራል መንግስቱ ላይ ብቻ ሳታቆም የትግራይ ሊህቃንንም በጠንካራ ቋንቋ ወንጅላለች። ፖድካስት አቅራቢዋ ጋዜጠኛ ጠዳ ለለማ ጄኔራል ጻድቃን ገብረትንሳይ ጦርነት አይቀሬ መሆኑንና የትግራይ ስልታዊ ማዕከላዊነት ላይ ያተኮሩ ጽሑፎችን መጻፋቸውን አንስታ ሰምሃል ቀደም ሲል ይህንን የበግ ለምድ የለበሰ ተኩላ ማለቷን እንድታብራራ ጠይቃለች። ሰምሃል በምላሿ የጄኔራል ጻድቃን ጽሑፍ በሰላም ጥሪ ስም የተደበቀ እንደሆነ ገልጻለች። በአንድ በኩል የሰላም ጥሪ እያቀረበ በሌላ በኩል ጦርነት አይቀሬ ነው ይላል ብላለች። ጄኔራሉ የሰራዊቱን ስነ ምግባር እንደ ለትግራይ ጥንካሬ ማቅረባቸው ማቅረቧቸው ግራ የሚያጋባ ነው ያለችው ሰምሃል በሌላ መድረክ ይኸው ጀኔራል ከስልጣን እንዲነሳ ያደረገው ይኸው ሰራዊት መሆኑን ተናግሯል በማለት የሀሳቡን ግጭት አሳይታለች። ሰምሃል እንዳለችው የትግራይ ልሂቃን የሚያነሱት የማዕከላዊነት ጥያቄ የውሸት ትርክት ነው። ትክክለኛው ንባብ የእኛ ልሂቃን በጣም ስግብግቦችና ብቃት የሌላቸው ከመሆናቸው የተነሳ አሁን ራሳችንን ለታላላቆቹ የኢትዮጵያና የኤርትራ ኃይሎች ተኪም አድርገን ለማቅረብ እየተሽቀዳደም ነው ስትል ከሷን አቅርባለች። ይህንን ጦርነት ማስቀረት የሚጠይቀው ብቸኛ ነገር የልሂቃኑም የፖለቲካ ፍላጎት ብቻ ነው ብላለች። ሶስት የመከላከያ እዞች ጋር እየተፋለምን ነው የሚለው የጀኔራል ተፈራ ማሙ ንግግር ትኩረት ስቧል። ጄኔራሉ ከ12 የመከላከያ እዞችና ከሌላኛው ተጨማሪ የስምረት ፓርቲ ጦር ጋር እየተፋለምን ነው ሲሉ ነው የተደመጡት። ጄኔራሉ የአራ መሬት ታጣቂዎች ከመከላከያ ጋር አብረው ወቅተውናል የሚል ክስ ማቅረባቸውን ተከትሎም ተከትሎ እነጌታቸው ረዳ መልስ ሰጠዋል። በምላሻቸውም የዋት አርሚ 24 ወታደሮች ከፋኖ ጎን ተሰልፈው ሲዋጉ ተማርከው ተከስተዋል የሚል ጉዳይ አንስተዋል። የቀድሞ የመከላከያ ሰራዊት አባል በኋላ የአማራ ክልል ልዩ ኃይል አዛዥ የነበሩት ብርጋዴ ጀኔራል ተፈራ ማሞም በአሁኑ ወቅት ከፋኖ ኃይሎች አዛዦች መካከል አንዱ ሲሆኑ ከሰሞኑ ባደረጉት ንግግር ታጣቂ ኃይሉ ተጠናክሮ እየተንቀሳቀሰ እንደሆነ ገልጸዋል። የመከላከያ ሰራዊት ምስራቅ ዕዝ በበኩሉም በበኩሉ ጥቅምት 27 ቀን 2018 ዓ.ም በጎዲ ቀበሌ በቲሊሊም፣ በቋሪት፣ በደጋዳሞት፣ በሰከላና በሌሎችም አካባቢዎች ከጥቅምት 4 ቀን እስከ 26 2018 ዓ.ም ባደረገው ኦፕሬሽን ጽንፈኛ ሲል በጠራው የፋኑ ኃይል ላይ ከባድ ጉዳት አድርሻለሁ ማለቱ አይዘነጋም። ጄኔራል ተፈራማሙ በአማራ ክልል ከፌደራሉ መንግስት ጋር እየተደረገ ባለው ውጊያ የስምረት ፓርቲ ኃይሎች ውጊያው ውስጥ መቀላቀላቸውን ገልጸዋል። ብልጽግና 11 እዝ አለው ያሉት ጄኔራሉ ስምረት የሚባል ከትግራይ አፈንግጦ ይወጣ አንድ እዝ አብሮ መኖሩን ገልጸው 12 እዝ ነው እየተተራመ ያለው ሲሉ ተደምጠዋል። ጉዳዩን በሚመለከት ምላሽ የሰጡት የስምረት ፓርቲ የምክር ቤት አባል አቶ ጣማር ዶም ግን የፋኑ ነው ኃይሎች ሕወሓትና የትግራይ ጊዜው አስተዳደር የሚያቀርቡት ክስ ተመሳሳይ መሆኑ አብረው እየሰሩ ስለመሆኑ ማረጋገጫ ነው ብለዋል። ስምረት ፓርቲ ሰላማዊ የፖለቲካ ትግል ለማካሄድ የተደራጀና ከምርጫ ቦርድ ሕጋዊ እውቅና ለማግኘት በሂደት ላይ መሆኑን ገልጸዋል። በፖለቲካ ፓርቲነት ከመንቀሳቀስ ባለፈ የታጠቀ ኃይል እንደሌለ ገልጸው ፓርቲው ራሱን የአፋር ነጻ መሬት ብሎም ከሚጠራው ኃይል ጋር ግንኙነት እንደሌለው አስምረዋል። ከዚህ በተጨማሪም አቶ ጣማርቶም የለውጡ ኃይል በትግራይ ህዝብ ዘንድ ትልቅ የሆነ ተቀባይነት አለው ብለዋል። በደብረጽዮን የሚመራው የዋት ቡድን ከሻቢያና ከፋኖ ጋር ግልጽ የሆነ ጥምረት መስርተዋል ያሉም ሲሆን ላብነትን በሰሜን ወሎ በነበረው ውጊያ የአርሚ አራት ታጣቂዎችም በውጊያው መማረካቸውን እንዲሁም መገደላቸውን ተናግረዋል። በሰሜን ሁሉ አካባቢ የሚገኙ የፋኖ ኃይሎች ደግሞ ከመከላከያ ጋር ገጥመው ሲሸነፉ ወደ ራያ አካባቢ እንደሚሸሹ ገልጸው ራያ አካባቢ ደግሞ አርሚ 24 ያለበት መሆኑን ተናግረዋል። አብረው ነው የሚንቀሳቀሱት ያሉት አቶ ጣማርዶም ነዳጅም ይሞሉላቸዋል፣ ሎጂስቲክ ይሰጧቸዋል፣ ትጥቅ ይሰጧቸዋል። ስለዚህ ከፋኖ ጋር የሚንቀሳቀሰው የሕውሓት ቡድን በግልጽ እምረት ፈጥሯል። በሰነድ ጭምር ለህዝብ አቅርበው 21 ፔጅ አለው ከፋኖም ጋር ከሻ ኢትዮጵያም ጋር ታርቀናል አንድ ላይ ነው ምንሰራው ብለውም ለህዝቡ ህወሓት ሰዎች ከሁለት ሳምንት በፊት ማቅረባቸውንም አክለዋል። የፋኑ ኃይሎች ከመከላከያ ጋር ገጥመው ሲቆስሉ ወደ መቀሌ በመግባት አይደር በሚባል ሆስፒታልና አዋሽ የሚባል የሰራዊት የሕክምና ማዕከል እንዲሁም ደጀን ከሚባል በመሄድ እንደሚታከሙ አስታውቀዋል። በግንባር ላይ አብረው ለመዋጋት መወሰናቸውንም ተናግረዋል። ህዋት አዳዲስ ሚሳኤልና ሮኬቶችን አወጣ። ቡድኑ ባለፈው ሳምንት መጨረሻ የተቀበሩ መሳሪያዎቹን ሲያወጣ እንደነበር ይታወሳል። ዛሬ ደግሞ በፕሮፓጋንዳ ልሳኖቹ በኩል ሮኬቶችንና ሚሳኤሎችን ታጥቂ ያለው ብሏል። የህዋት ሻቢያ የአፋር ጥቃት አሁንም መነጋገሪያ ሆኗል። በዚህ ጥቃት ህዋት አሁንም ስድስት ቦታዎችን ተቆጣጥሮ እንደሚገኝ የታወቀ ሲሆን ተጨማሪ ቦታዎችን ለመቆጣጠር ወታደራዊ እንቅስቃሴዎችን እያደረገ እንደሚገኝ አፋር ክልል ባለስልጣን ተናግረዋል። በዚህ መሃል ነው የትግራይ ወታደሮችን ወታደሮ ልብስ የለበሱ የሻቢያ ወታደሮች ተማርከዋል የሚል መረጃ እየወጣው መረጃው በገለልተኛ አካል ባይረጋገጠም በርካታ የማህበራዊ ድረገጾች ግን የሻቢያ ወታደሮች የቲዲኤፍ ታጣቂዎች ልብስ እንደለበሱ መማረካቸውን በስፋት እየዘገቡት ነው። ከዚህ ቀደም የሻቢያ ወታደሮች በስፋት በትግራይ ክልል እንደሚንቀሳቀሱ ሲዘገብ ቆይቷል። በተለይም አዲግራት፣ አድዋም፣ መቀሌ እንዲሁም ተንቤኒ ሻቢያ ወታደሮች በስፋት እንደሚንቀሳቀሱ መረጃዎች ይጠቁማሉ። ይህን ክስ በተመለከተ ግን ከሻቢያ በኩል እስካሁን የተሰጠ ምላሽ የለም። በሌላ በኩል ህወሓት አዳዲስ ሮኬቶችንና ሚሳይሎችን አለኝ ሲል ወደ አደባባይ ይፋ እያደረገ ነው። ዲጂታል ወያኔ የተሰኘ የህወሓት ልሳን በማህበራዊ ሚዲያ ላይ ባጋራው ተንቀሳቃሽ ምስል ይህንንም ታጥቀናል ሲል የሚሳይልና ሮኬት ተንቀሳቃሽ ምስሎችን አጋርቷል። ባለፈው ናሲወር በ መቀሌም በተደረገ አንድ ስብሰባ ላይ ጀኔራል ታደሰም ድሮንም ሮኬትም ታጥቀናል ሲሉ መናገራቸውን ለመንግስት ቅርበት ያለው ሉዓላዊ ሚዲያ ምንጮችን ዋቢ በማድረግ ዘግቦ ነበር። አሁን ታዲያ ቡድኑም ሮኬቶችም ሚሳኤሎችም አሉኝ የሚል መረጃን እያሰራጨ ነው። እነዚህ ተወንጫፊ መሳሪያዎች ሕውሓት ከግብጽ ያገኛቸው ሳይሆኑ እንዳልቀረም ተዘግቧል። ኢሕአፓን ጨምሮ አስር ተቃዋሚ ፓርቲዎች ለመጪው ምርጫ ቅድመ ሁኔታ አስቀመጡ። እንደ ኢሕአፓም ኦፌኮም፣ አረናም፣ ኦነግና መድረክ፣ ባልደራስ፣ ሕብር ኢትዮጵያ፣ ኢሶዴፓ ያሉ ተጽዕኖ ፈጣሪ ተቃዋሚ ፖለቲካ ፓርቲዎች ለቀጣዩ ምርጫ የጋራ ቅድመ ሁኔታ አቅርበዋል። ፓርቲዎቹ ያስቀመጧቸው ቅድመ ሁኔታዎች በሁሉም አካባቢዎች ግጭትና ጦርነቶች በአስቸኳይ መቆምና የፖለቲካ እስረኞች ያለ ቅድመ ሁኔታ መፈታት ቀዳሚዎቹ ናቸው። ፓርቲዎቹ በጋራ በወጡት መግለጫ በአሁኑ ወቅት ኢትዮጵያ ውስጥ ምንም አይነት የዲሞክራሲ ሂደት መሰረት የለም ብለው እንደሚያምኑ ገልጸዋል። በተያዙ ዓመት ምርጫ ለማካሄድ አስቻይ ሁኔታዎች መኖራቸው ባልተረጋገጠበት ሁኔታ የተጀመረው እንቅስቃሴ ትርጉም አልባ መሆኑን ፓርቲዎቹ ገልጸዋል። በኢትዮጵያ ነጻና ፍታዊ ምርጫ ለማካሄድ የሚያስችሉ ሁኔታዎችን መፈጠራቸውን ለማረጋገጥ ዓለም አቀፍ ገለልተኛ ተቋማት ጣልቃ እንዲገቡ ፓርቲዎቹ ጠይቀዋል። በገዢው ፓርቲ ብልጽ ግና በኩል ምርጫ ለማካሄድ በቂ ዝግጅት ተደርጓል መባሉን ባዶ ቃላት የተሞላ ተስፋ ነው ሲሉም ፓርቲዎቹ ውድቅ አድርገዋል የፍታዊ ምርጫ አስቻይ ሁኔታዎች መሟላት በአፍሪካ ህብረት በአውሮፓ ህብረትና በተባበሩት መንግስታት ድርጅት ስር በሚገኙ ገለልተኛ ዓለም አቀፍ ተዋናዮች ክትትል ሊደረግባቸው ይገባል ብለዋል እንዲሁም በዋና ዋና የምርጫ ተሳታፊዎች በምርጫ ቦርድ የፖለቲካ ፓርቲዎች የምርጫ ታዛቢዎች መገናኛ ብዙሃን የዲሞክራሲ ተቋማት መካከል ተጨባጭ መተማመንና ስምምነት መኖሩ አስቀድሞ ሊረጋገጥ እንደሚገባም አሳስበዋል። እውነታው ምርጫ የዜጎች ዲሞክራሲያዊ መብት መገለጫ እንጂ የገዢዎች ስልጣን ማስረገጫ ሊሆን አይገባም ሲሉም ገልጸዋል። መጪው ምርጫ ከዚህን ቀደሞቹ የተሻለና አስተማማኝ ሰላም ለመገንባት የሚያስችል እውነተኛ እርምጃ እንዲሆን ምቹ ሁኔታ መፍጠር አማራጭ ሳይሆን ቅድመ ሁኔታ መሆኑን በአጽኖት አስገንዝበዋል። ለዚህ ስለ ምርጫ ፍኖተ ካርታ የሚሆን ስለ ጊዜ ሰሌዳው ትርጉም ባለው ደረጃ ከመወያየት በፊት መንግስት አስቻይ ሁኔታዎች ላይ አፋጣኝና ተጨባጭ እርምጃዎችን መውሰድ እንዳለበት አሳስበዋል። ፍታዊ ምርጫ ማካሄድ የሚያስችል አስቻይ ሁኔታ እስካልተፈጠረ ድረስ የጋራ አቋም የያዙት ፖለቲካ ፓርቲዎች በኢትዮጵያ ውስጥ ነጻ ፍታዊናም ታማኒነት ያለው ምርጫ ሊካሄድ የሚችለው መሰረታዊ ዲሞክራሲያዊ ሁኔታዎች ሲሟሉ ብቻ ነው ብለዋል። ፓርቲዎቹ ለዲሞክራሲያዊ ምርጫ መካሄድ ወሳኝ ናቸው የሚሏቸውን ሰባት ቅድመ ሁኔታዎች እንዲሟሉ ለመንግስት ጥሪ አቅርበዋል። የመጀመሪያው ቅድመ ሁኔታ ሁሉን አቀፍ የፖለቲካ ድርድር ሲሆን መንግስት ከሁሉም ተቃዋሚ ፓርቲዎች ጋር በጋራ ዲሞክራሲያዊ ሽግግር ፍኖተ ካርታ ላይ ሁሉን አቀፍ ፖለቲካዊ ውይይት መጀመር አለበት ብለዋል። ምርጫ በፊት በስደትና በትጥቅ ትግል የሚገኙትን ጨምሮ በሁሉም የፖለቲካ ኃይሎችና ባለድርሻ አካላት መካከል ሁሉን አቀፍ ውይይት በማድረግ ብሔራዊ መግባባት መፍጠር አስፈላጊ መሆኑን ጠቁመዋል። በአንገብጋቢ ሀገራዊ ጉዳዮች ላይ ድርድር ሳይደረግና ስምምነት ላይ ሳይደረስ የሚካሄድ ምርጫ የፖለቲካ ቀውሱን ከማባባስ ውጭ መፍትሄ ሊያመጣ እንደማይችልም ገልጸዋል። ሁለተኛው ቅድመ ሁኔታ ከግጭቶች መቆምና የጸጥታ ዋስትና ሲሆን ከምርጫ በፊት በአማራ በኦሮሚያም በትግራይ በአፋርና በሌሎች ክልሎች ጦርነቶችና ግጭቶች መቆም አለባቸው ብለዋል። ጦርነትና ግጭቶች ዘላቂነት ባለው የለውም አግባብ በአስቸኳይ መቆም አለባቸው ያሉት ፓርቲዎች መንግሥት የሀገርን ሰላም እናደንነት ደህንነት የማረጋገጥ ኃላፊነቱን እንዲወጣ አሳስበዋል።